ሶሻል ሚዲያ ላይ ከሚሰሩ ሰዎች መካከል መቅደስ ደበሳይ አሳፋሪ ሰውነች ተብላለን ተብላል። እኔ ከሁሉም ደግሞ የሚገርመኝ ይች አለቅላቂ መቅደስ የምትባል ጋዜጠኛ ነች። አሁን ይሄ የሴትን ልጅ ክብር የሌለው ባለቤቱን እንደ በአደባባይ ያዋረደ ሊጠፋና የሆነ ጊዜ በአንተ ስም ልጠራ፣ ባታገባኝ እንኳ አብረኝ ዋል፣ አብረኝ ሂድ፣ አብረኝ የሆነ ቦታ ሂድ፣ አብሮ መተኛት፣ ልጅ መውለድ፣ ሌላ ታዲያ በአንተ ስም ልጠራ የሚሉበት ጊዜ ይመጣል የሚባል ነገር አለና

ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ምርጥ ቪዲዮች አሉ። በነገራችን ላይ በዚህ ቻናል እንግዲህ ሞኔታይዝ ስላልሆነ ክፍያም ስላልጀመረ ነው እንደዚህ አይነት ቪዲዮ ይላችሁ መመጣው እንጂ ፖድካስት በሚለው ስር እንግዲህ አሪፍ አሪፍ ሀሳቦችን ይዞ ለመምጣት ብዙ ዝግጅቶቻችንን ጨርሰናል። ማቴሪያል ማሟል ይቻላል። በነገራችን ላይ እናንተ ላይክ ካረጋችሁ እንዲሁም ሰብስክራይብ ካረጋችሁ እና ቻናሉ ከፍ ካለ እነዛ ሀሳቦች ይቀጥላሉ ማለት ነው በዚህ ቻናል። እስከዛ ድረስ ደግሞ በዚች ወቅታዊ ጉዳዮች ላይ እያወራን አብረን እንቀጥላለን። በዛሬ ቪዲዮቻችንም ከምናያቸው መካከል ሴቶች አብዛኞቻቸው ችግሮቻቸውን ሚዲያ ላይ በይፋ ያወሩበት ቪዲዮዎች አሉ። እነሱ ጉዳዮች የምንድን ናቸው? አብዛኛው ሴቶች ናቸው ደግሞ እንደይን ነገር የሚያደረጉት ምን እያደረጉ ነው? ምን አይነት ቪዲዮን እንመለከታለን፣ አሳያችኋለሁ። ሌላኛው ጉዳይ የቆየው የሰነበተው የአስፋው መሻሻ ጉዳይና የኢቢኤስ አዘጋጅ የነበረችው ጉዳይ መነጋገሪያ ሆኗል። እሱ ምንድን ነው የሚለውን አስመለከታች አለው ሀሳቦቻችሁን ቪዲዮን ከተመለከታችሁ በኋላ ኮመንት ላይ ታስቀምጣላችሁ። ቻናሉን ግን ሰብስክራይብ ማድረጋችሁን በፍጹም ጊዜም ቤተሰብ ከሆናችሁ ምርጥ ምርጥ ቪዲዮችን ትመለከታላችሁ፣ ምርጥ ምርጥ ሀሳቦችን ታገኙበታላችሁ። ቻናል ሴዳ ፖድካስት ይባላል። ሴዳ ፖድካስት። እኔ ደግሞ ዳዊት ይባላለሁ። ሌላ ቻናል የምታቁኝ ታቁኛላችሁ፣ ለማታቁኝ ደግሞ ዳዊት ይባላለሁ። ላይክ በማድረግ ጀምሩ፣ እስከ መጨረሻ ድረስ የትም እንዳትሄዱ ወደ ቪዲዮ ኒድ በቦክሰር ቆመህ ምናምን ደረትህን እያሳየህ እየተንጎማለልክ ምናምን መነሳት እንደምትችለው ሁሉ እኔም አደለም እንደዛ ኑድ ሆኜ መስራት እችላለሁ። መቼ መቼን ጠብቅ ወንድም ይቃወማል ብዬ አላስብም። የሚበረታታ ሀሳብ ነው። መቼን ጠብቅ ልጅ በቦክሰር ስለቆመ እኔም በቦክሰር ወይ ደግሞ እንደ ወንድ ልሁን እንደ ወንድ መሆን አይቻልም። በነገራችን ላይ አብዛኛው ሴቶች ከሴቶች ጋር ከወንዶች ጋር የምትፎካከሩ ትክክል እንዳልሆናችሁ ይሰማኛል። ይሄ ነገር ተፈጥሯዊ ጉዳይ ነው እንጂ ታሌንት አይደለም። ሴት በገላዋና በማንነቷ ትከበራለች። ወንድ ልጅ በገላዋ አይከበርም ማለት ሳይሆን፣ ወንድ ልጅ ችግር የለውም። አብዛኛው ጊዜ እንደተለመደው ማህበራዊ ሴታችን ስለሆነ ወንድ ብዙም ሴት ልጅ ግን እንዲያውም ጡቷ ከታየ ራሱ በጣም በጣም ከባድ ነው ተብሎ ነው የሚወራው። እና የግድ ፉክክር ላድርገው እንደ ታሌንት ነው ነው ይችላለሁ ብሎ ማለት አይመስለኝም። ታሌንት ግን እንዳትሞክሩ። ይሄን ነገር ግን እንቁላል ጋፉ ማንም ይሄንን ቪዲዮ ሼር ሳያርግ እንዳያልፍየው በማርያም ይዣቸለሁ። ይሄንን ቪዲዮ ሁላችሁም ሼር ሼር አድርጉ፣ ፎሎ አድርጉኝ። ላኪን ባታደረጉልኝም ይሄንን እንቁላል ውጥና አወጣዋለሁ። ይህንን እንቁላል ውጥና አወጣዋለሁ። ማየት ማመን ነው። የው እንደ አይሰበርም እንቁላሉ ሲውጥ ሽጉሮሮ ላይ ነው ያለው ማለት ነው። ይሄንን እንቁላል አውጥቻለሁ። ለቀጣይ ክፍል ፎሎ፣ ላይክ፣ ሼር ሶስት ሶስት ጊዜ ኮፒ ሊንክ ማድረግ እንዳረሰላቸዋለሁ ፋሚሊ ወዳቸዋለሁ። አመሰግናለሁ። ሰላም እንዴት ናችሁ? የቲክታክ የቤተሰቦች እያልኳችሁ ዛሬ ደግሞ ያቀረብኩላችሁ ይሄንን አንድ ብር ውጥና አዝላ አስቀምጥና ይሄንን ውሃ እጠጣበትና ውሃን ብቻ ሳልፌ ይሄንን አንድ ብር አወጣዋለሁ። ማየት ማመን ነው። ልጆች ደግሞ ከሌላ ላያታችሁ እንዲያስሞክሩ እስከ መጨረሻ ተመልከቱኝ። ማየት ማመን ነው።

ወራን ጨርሻለሁ። አንድ ብሩን ላውጣ ነው። በደንብ ጉሮር ተመልከቱ። ይሄንን አንድ ብር አውጥቻለሁ። ታሌንቴ ማሳደግ ስለምፈልግ ለሴፉ ቤት ሼር አድርጉልኝ። ብራችሁ እንደመወጣችሁ ማለት ነው፣ እኔ ጋር ማስቀመጥ ትችላላችሁ ማለት ነው። ስትፈልጉ ደግሞ እኔ አወጣላችኋለሁ ይሄንን ቤት ፎሎ ላይክ ሼር ሶስት ሶስት ጊዜ ኮፒ ሊንክ ማድረግ እንዳለዎት ነው። ግን ልዩ ልዩ ነው፣ በጣም በጣም በጣም ልዩ ልዩ ነው ስላችሁ፣ ግን ሁላችሁም ይሄንን የተመለከታችሁ በቤታችሁ ናችሁ እንዳትሞክሩ፣ ከባድ ነገር ነው። በጣም ለተቀማጭ ሰማይ ቅርብ ነው እንደሚባለው ማለት ነውና እሱ ታሌንት በቃ ተሰጥኦ ስለሆነ እናንተ ግን እንዳትሞክሩ፣ እንዳትሞክሩ ብያለሁ። በጣም ከባድ ነው፣ እንቁላል እንኳን የሚበላ ነገር ነው፣ ወደ ውስጥ ቢገባ ግን፣ ሳንቲም ቢገባ አስባችሁታል? በጣም ከባድ ነገር ይፈጠራልና ተጠንቀቁላችሁም እንዳትጠቀሙ። ሌላኛው ጉዳይ የሴቶች በጣም በጣም መነጋገሪ ጉዳይ ነው። ሴቶች ሚዲያ ላይ ይዘው የሚመጡት ኮንቴንት ከወንድ ጋር ከፍቅረኛ ጋር የተያዘ ጉዳይ ነው። ሰሞኑንም ካፕል ቪዲዮ የሚሰሩ ሰዎች እንግዲህ ከዚህ ጋር ተያይዞ ፕራንክ ተሰርቶ ከዛ ከፕራንኩ በኋላ ደግሞ እኔ ባሌ ከወለድኩ በኋላ በክትፎ ነው ያረሰኝ ብላ ዳግም ሚዲያ ላይ ወታ አባይ ቲቪ ላይ ይቅርታ ጠይቃለች። እሱንም እንመለከታለን። የሴቶች ችግር ግን የወንድ እጥረት አይመስላችሁም? እስቲ ከቪዲዮች ከተረዳችሁ በኋላ ትታዘባለን። የባልዲ

ሰውየው አንኳ አግቶ ቤት ድረስ ካልመጣ። So I figured። እና የሆነ የዲሊቨሪ ሲስተም ይጀመርና በየቤቱ ዲሊቨሪ ይደረግ ባለው አንተን እናገባቸዋለን፣ በቃ ከሚፈቀደው ውይ፣ አዎ። So I guess ኢንተርቪው ይደረጋሉ፣ አንተን እናገባቸዋለን። Somebody should get on that። ካፕል የሆናችሁ ሰዎች ግን ተው፣ አታፍሉ፣ እኛም አልፈንበታል። ማን ተው፣ ቀናችሁ ይደርሳል፣ ተው ኤቭሪቲንግ ሀዝ ኤንዲንግ ደግሞ እየማረጥኩ አይደለም፣ ተው የእኔ ጠንበለል ትላለች። እቺ ደግሞ የሆነ እንጨት አቆማ ከእንጨት ጋር እየጨፈረች የሚገርም እኮ ነው። በቃ ሴቱ በቃ ያለበት ሁኔታ በጣም ከባድ ነው። ከእንጨት ጋር ቀንጆ እያረገች ነው። የወሊድ መከላከያ ባይኖር አስባችሁታል? ይሄኔ የሰላሳ ልጆች እናት ነው። እነዚህ ሴቶች የማይታወቁ ሶሻል ሚዲያ ላይ የራሳቸውን ሀሳብ የሚያንጸባርቁ ናቸው። አብዛኞቹ እንደተመለከታችሁት ያወሩት ወይ ደግሞ ሚዲያ ላይ ያቀረቡት ቪዲዎች ከወንድ ጋር ከፍቅር ጋር የተያያዘ ነው። የመጨረሻው ደግሞ ያለችው ጭራሽ የወሊድ መከላከያ ባይኖር እኔ ሰላሳ ወንድ ጋር ተኝቻለሁ እያለች ነው። ቃል በቃል ነገር ስንረዳ የወንድ እጥረት አለ፣ ሴትና ወንድ ያለመተማመን ጉዳይ አለ እንዲሁም ደግሞ ሴቶች የሆነ መግደርደር የምትባል ባህላቸው አለች አይደለም? ያቺ መግደርደሯ ነገር ስላለች እዛ ብሎ ነው እንጂ እንደዚህ አይነት ስሜት ውስጣቸው ላይ አለ ማለት ነው። አንዷ ደግሞ ጭራሽ ከእንጨት ጋር ቆማ እንጆይ ታደርጋለች በወንድ የማይገኝ አይነት ነገር መስሏት ይሁን አብዛኛው የሴት ኮንቴንት ከወንድ ጋር የተያያዘ መሆኑን ስንመለከት ምናልባት የወንድ እጥረት ሊሆን ይችላል። ይሄ የኔ ሀሳብ ነው። የእናንተን ሀሳብ ጨምሩበት። ከዚህ ጋር ተያይዞ የተለያዩ ካፕሎች እንግዲህ ከዚህ ጋር ተያይዞ የተለያዩ ቪዲዮዎችም ሚዲያ ላይ ይሰራሉ። እነሱ በሚሰሩበት ሰዓት ላይ ግን ሳይድ ኢፌክት ይኑሮ አይኑሮ የሚያውቁት ነገር ምንም ነገር የለም። ከዚህ ጋር ተያይዞም እንግዲህ የተለያዩ ቀልዶችም አሉ። ከቀልዶቹ አስከትለን ከሰሞኑ ፕራንክ የሚሰሩ ሰዎች እንግዲህ የፈጠሩት ጉዳይ ሚዲያው ላይ ከወለደች በኋላ የተባለውን ጉዳይ ብዙዎቻችሁ ሰምታችኋል ብዬ አስባለሁ። ውሽማ ውሽማ ሄሎ ኧረ ጎረቤት እየተጋደሉ ነው እላቸው። ሄሎ ያሙ ኧረ እባክህ ጎረቤት ሊገላት ነው ቶሎ ድረስ። ታሳያቱ ገና ነው ግን ዛሬ በጣም ነው እንቅልፍ የመጣው። ከዕለት አንዳችሁ እንቅልፍ የመጣ

ሁለቱንም ልጆቼን ስወልድ ባለቤቴ ያረሰኝ በክትፎ ነው አለች። ባለፈው ሳምንት ስታስለቅስና ስታልቅስ የነበረችው ሴትዮ ስ ቪዲዮን አይተን እንመልስና ሀሳብ እንስጥ። ወልጄ እሱን ያረሰኝ የመጀመሪያ ልጄን፣ ሁለተኛ ልጄንም እሱ ነው ያረሰኝ። እንደሱ አይነት ሰው አለ ብዬ አይነት በክትፎ ነው እንግዲህ ባለፈው ሳምንት በጣም ትልቅ መናገሪያ የነበረ ቪዲዮ ነው። ባሌ ዳቦ ከለከለኝ ብላ ስታልቅስና ስታስለቅስ የሰነበተችው ልጅ ዛሬ ደግሞ በአደባባይ እንግዲህ ቲቪ በአባይ ቲቪ ላይ ወታ በክትፎ ነው ያረሰኝ ብላናለች። እንደው ምን አለበት እንደው ላስለቅሽው ህዝብ እንኳን ሞራል ስትይ አንቺ እንኳን ምናልባት ሞራል የለሽም ወይ ደግሞ ያስብሽው ነገር ተሳክቶልሻል። ግን እንደው ለህዝቡ ሞራል እንኳን ስትይ ከክትፎ ምን አለው አጥሚት ብትቀይሪው ነው ወይስ እንደው ሾርት የሚመራም ናቸው ምንም ነገር አያመጡም ብለሽ አስበሽ ነው? እኔ ከሁሉም ደግሞ የሚገርመኝ ይቺ አለቅላቂ መቅደስ የምትባል ጋዜጠኛ ነች። አሁን ይሄ የሴት ልጅ ክብር የሌለው ባለቤቱን እንደው በአደባባይ ያዋረደ እንደው ለማህበረሰብ ምን አይነት ጥቅም ይሰጣል ተብሎ ነው እዚህ ፖድካስት ላይ የቀረበው? ነው ወይስ እናንተም ሴት ልጅ ብታንቋሽሹ እንዲህ አይነት ክብር ይሰጣችኋል ለማለት ፈልገሽ ነው? በዚህ አጋጣሚ ባንቺም በጣም አፍሬብሻለሁ። በተለይ በተለይ ደግሞ እኛ ኢትዮጵያኖች እንደው ከፈሰሰው ጋር የመንፈስ እንደው ካለቀ ሰው ጋር የምናለቅስ እንደው በቃ የቦይ ውሃ ሆነ መቅረታችን ግን በጣም ያሳዝነኛልና ይሄ ቪዲዮ በጣም አስተማሪ ቪዲዮ እንደሆነ ይሰማኛል። ሁሉም ሰው ለጥቅሙ ለፍራንኩ ብሎ እዚህ ፕላትፎርም ላይ መጥቶ እንደሚሸውደን እኛም ደግሞ በጣም ጅል ህዝቦች ማህበረሰቦች እንደሆንን ትልቅ ማሳያ ስለሆነ ይሄ ለሁላችንም ትምህርት ይሆናል ብዬ አስባለሁ። እስቲ እናንተ ይሄን ቪዲዮ ካያችሁ በኋላ ግን ምን አይነት ሐሳብ ተሰማችሁ? እንደው ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በድጋሚ ግን መቅደስ ደበሳይ በጣም በጣም አሳፋሪ ሰው ነች። ሶሻል ሚዲያ ላይ ከሚሰሩ ሰዎች መካከል መቅደስ ደበሳይ አሳፋሪ ሰው ነች ተብላል። ይሄ ጉዳይ እንግዲህ ከምን ጋር ተያይዞ ነው? እነዚህ ልጆች ጋር ተያይዞ ነው። የካፕል ቪዲዮ የሚሰሩ ሰዎች ምንም ሚስሩ ፕራንክ ሙሴት የሚስሩ ሰው ላይ መጥፎ ተጽዕኖ የሚያሳድር ጥሩ ተጽዕኖ የሚያሳድር እንግዳ መሆናቸው ወይ ደግሞ ትልቅ ቲቪ ላይ ቀርቦ ተሞክሯቸውን ማካፈላቸው አይቀርም። የሚያካፍሉት ተሞክሮ ግን የጥሩ ነገር ተሞክሯቸውን አይደለም። ያወሩትን ውሸት የሰሩትን ቪዲዮ ውሸት ራሱ በትክክል ማስተባበል የማይችሉ ሰዎችን አቅርቦ ሲያሳዩ መቅደስ የመጀመሪያ አይደለች። እውነት ለመናገር ብዙ ሰዎችን አይተናል። መቅደስስ እንዴት መጣች? የመቅደስ መንገዶችም ይታወቃሉና ና አንድ ሰው ፕሮግራም ሲያቀርብ ኃላፊነቱንም በዛው ልክ ነው መቀበል ያለበት ብዬ አስባለሁ። ትናንትና ዳቦ ሲከለክላት የነበረው በፕራንክ ሰበብ ተብሎ እሷን ሲያስለቅሳት የነበረው ባሏል ዛሬ ደግሞ በክትፎ አረሰኝ ብላ ሚስት መታ ስታወራ ለማህበረሰቡ ምንን ያሳያል? እናንተ ሾርት ሚሞሪ ናችሁ። እንደፈለገ እንጫወትባቸዋለን። ባልና ሚስት መካከል እንደዚህ ከፍ ዝቅ መደራረግ የተፈቀደ ነው አይነት ትርጉም፣ ብዙ ጥሩ ነገሮች አይታዩበትም። በተለይ የካፕል ቪዲዮ የሚሰሩ ሰዎች፣ ሚዲያ ላይ ያሉ ሰዎች በጣም ጋጠወጥ ነገር ይሰራሉና፣ የሴቶች የሴቶችና የወንዶች ጉዳይ እስካሁን የተመለከቱ ነው። ይህን ይመስላል። መቅደስ ደበሳይን እንግዳ ስለማድረጋቸው ምን ታስባላችሁ? ልጆቹስ፣ እንግዳ ሆኖ ይሄንን ስለማውራታችሁ እናንተ ምን አሰባችሁ? እንዲሁም የሆነ ጊዜ ብዙ ሴቶች ስለ ወንዶች የሚጨነቁበትን ሀሳብ ሳስብ የሃይማኖት አስተማሪዎች ምን እንደሚሉት ታውቃላችሁ አልጠፋና የሆነ ጊዜ ባንተ ስም ልጠራ ባታገባኝ እንኳ አብረኝ ዋል፣ አብረኝ ሂድ፣ አብረኝ የሆነ ቦታ ሂድ አብሮ መተኛ ልጅ መውለድ ሌላ ጣሪ በአንተ ስም ልጠራ የሚሉበት ጊዜ ይመጣል የሚባል ነገር አለ እና ም ሆነ የፍቅረ ጋር ወንድም ሆነ ሴት የተከበረ ነገር ስለሆነ በዚህ ልክ ማንቋሸሽ፣ ሴትንም ወንድንም ዝቅ ማድረግ ትክክል አይመስለኝም። እና ያ ጊዜ ደግሞ የሚመጣ ከሆነ ዛሬ የምታጠፉት ሴቶች ነገ የምትቀጡበት ሊመጣ ይችላል ብዬ አስባለሁ። ያ ነገር ይምጣ ይምጣ እንደየአቀባበላችን ሁላችንም ስለሚላይ እንደየሃይማኖታችን ማረጋገጫ ልሰጣችሁ አልችልም። ግን ወንድም ሴትም የተከበረ ስለሆነ በተለይ ትዳር ውስጥ የተከበረ ክቡር የሆነ በጣም ትልቅ ትዳር ውስጥ ኃላፊነቱን በትክክል መወጣት የሚችል ሰው ማህበረሰብ ውስጥም በጣም ትልቅ ተቀባይነት አለው። ኢቨን እቁብ፣ እድር ውስጥ የተለያዩ ነገሮች ውስጥ ራሱ ትልቅ ቦታ የሚሰጠው እንደዚህ አይነት ባል ነው። የሀገር መሪ የሚባሉ ሰዎች ራሱ ብትመለከቱት ትዳሩ ላይ በጣም በጣም በቀፍ የሆነ እንዲሁም ደግሞ በጣም ባለቤቱን ወይ ደግሞ የትዳር አጋሩን የሚያከብር ሰው ነው ተብሎ ይታሰባልና በዚህ ልክ ትልቅ መሆኑን እንግዲህ ከትዳር የሚነሳ ነገር ሀገር እስከ መምራት አካባቢ ውስጥ ተቀባይነት እስከማግኘት ድረስ ስለሆነ እዚህ ልክ እንድትረዱ ላስረዳችሁ ነው። ሌላኛው መነጋገሪያ ጉዳይ የወንጌልን ጥቅስ ጠቅሶ የውሸት ወሬን ማውራት ነው። ቆሮንቶስ ላይ ከምዕራፍ አስራ ስድስት ላይ ምን ይላል መሰለህ? ቃሉ ምን ይላል መሰለህ? አታመንዝር፣ ግን ተጫወት፣ ከሴቶች ጋር ግን ተጫወት፣ አታመንዝር። ቃሉ ራሱ ማለት ነው ተጫወት፣ አትፍዘዝ ይላል። ለምን ትፈዛለህ ይሆን ቃሉ ነው የሚለው። ለጌታ እየሰበክ መብዘዝ የለብም። እውነት ነው እውነት ነው። ምን ሆነ? የሆነ እውነት ላይ ወደ ቸርቹ በቃ ገባ። እየሰመጥኩ ነው ባይለኛ። እናንተ ሻንጣ እኮ ሞልተሽ ነበረ። ትንሽ የፈረደበት ሻንጣ ደርሰሽ ነበር። ይኸው ሻንጣ አሁንም አለ። ወደ ኤርትራ ጉዞ ወደ ኤርትራ፣ ጨራሽ ኤርትራ ልትገቢ ነው? ባንዲራውን ወደ ኤርትራ ልሄድ ነው። ኤርትራ እዛ ወንጌል ስበኪል እና ባይብል ለምታነቡት የቆሮንቶስ መልእክት ምዕራፍ አንድና ምዕራፍ ሁለት አንደኛ ቆረንቶስና ሁለተኛ ቆረንቶስ የሚባል አለ። የትኛው ቆረንቶስ ማልጠቀስ ራሽ ቀልድ መቶ መቶ ይቱ ጋር ደርሷል። የምንበት ባይብል ላይ ደርሷል። እግዚአብሔር ይቅር በለን፣ ይቅር ባላቸው ማለት ራሴ ንፁ ማድረግ አልፈለ ሁላችንንም ፈጣሪ ይቅር በለን። ግን የቀልድን ገደብን ብናስቀምጥለት የተሻለ ነው ብዬ አስባለሁ እና ቆሮንቶስ ምዕራፍ 16 ላይ ነው ምናምን ብላ ምናምን ይላል ብላ ያለችውን ሰምታችኋለ። ሌላኛው ስለ አስፋው መሸሻ የተወራው ጉዳይ፣ የአስፋው መሸሻ ሞት እኔ በህልሜ አይቼዋለሁ የምትለን ከዚህ ቀደሞ የኢቢኤስ አዘጋጅ ቃል ኪዳን ለፍጹም አስፋው የተናገረችው ቪዲዮ ግን አንዳቸው ነው ሲሞቱ በህልሜ ይቻላል አስፋው ግን የሞተ ቀን በህልሜ ነበር። እንዴት ሆነ ሞት አካባቢ ያኔ የደስታ ጊዜ ነበረ። ያም ማለት ሽምግልና የተላከበት ኢንጌጅ የተደረኩበት ነበረ። ትልቅ ሰርፕራይዝ የተደረኩበት ታይም ነበረ። ብዙ አቀዳል ነበር። ሽማግሉ ሊሆን ከባለቤት ጋር በጣም ይግባባ ነበር። እንደ ቤተሰብ ሆናል ብያለሁ። ጊዜም ከሰው ልብ የማይወጣው የአስፋው ሞት ይመስለኛል። እኔ የእሁድን በቤስ ሁሉ ጊዜ ሲከፍት ፓውሮ መሀል ላይ ቁጭ ብሎ በቃ የሆነ እንደዚህ ጣቱን እየቀሰረ የሚያወራት ነገር በቃ ያ ፓውሮ ሁሌም ከአይምሮ አይጠፋም እና እሁድን በይ ቤዝን ሲያስታውሱ ሁሉ ጊዜም አስፋውን ነው ማስታውሰው። ነፍሱ በሰላም ትረፍ፣ እግዚአብሔር በሰላም ያሳርፈው። ብቻ እንደ ትናንትናው ነው ከሚሰማኝ፣ አንድም ቀን አያቸው የማላቀው ታዋቂ ሰው ቢኖር አስፋው ነው። ግን በጣም በጣም በቃ ይመስለኛል የብዙ ኢትዮጵያዊ ያለብህ ውስጥ ያለው ሰው ነው። እና ልጅ ቦቢ እኮ ምግብ አልበላም አለ። ልጅ አይስክሪም ሰጠውት፣ ላዛኛ ፓስታ፣ ፉር ነው የበጋ ሮስቶ፣ ምንም ነገር ንክች አላረግም ማለ። እሺ በርገር እንኳን ስለው ክፍ አለብኝ ቢን። በእናትሽ ዝም ብዬ ማለት ነው፣ ሄጂ ዋሊያ አድኝልት ልመጣ አስቤያለሁ። ለጣሁልክ ዋሊያ

እንዴው ወረደ ነገር መነጋገር ጀምረን ገቢዎች ላይ ነኝ። እኔ ቁጭ ብዬ አንተ ንብረት ቁጭ ብዬ ዩኒፎርም ሁሉም ሰው ተነስቶ አስቆጣሪ ሆኖ ንብረቱ ምን ደርሶበት ነው አይኑ። ሴቶች፣ ሁሏችሁን አስተካክሉ። አብዛኛው ቪዲዮቻችሁ ከወንድ ጋር የተያያዘ ጉዳይ ስለሆነ ሁሉንም ወንድ በአንድ ጫማ አትለኮ። ሁሏችሁን አስተካክላችሁ እድላችሁን ሞክሩ። ከዛ ውጭ ያያችሁትን የታዘባችሁትን ሁሉ ሚዲያ ላይ ከዘረገፋችሁ ምናልባት ውሏችሁ ችግር ውስጥ ገብቶ ሊሆን ይችላል ብዬ አስባለሁ። ይሄ የኔ ሀሳብ ነው። እናንተም ሀሳብ ኮመንት ላይ ያክሉ። ዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። እንግዲህ መዝናኛ ቻናል ባይሆንም ትንሽ ፈታ እንዳላችሁ እንዲሁም ደግሞ መረጃዎች እንዳገኛችሁበት እንደተማማርን ተስፋ አደርጋለሁ። ቪዲዮ ላይክ ካረጋችሁ ሌሎች የሚማሩበታል፣ ሀሳቦቻቸውን ያጋሩበታል። በተለይ የሴቶች ጉዳይ ጋር ተያይዞ ሀሳቦቻችሁ ይፈልጋሉ ኮመንት ላይ። ቪዲዮ ላይክ ካረጋችሁም ደግሞ ሌሎች እንዲሳተፉ ታደረጋላችሁ። በደንብ ላይክ አድርጉ። ቻናሉንም ሰብስክራይብ በማድረግ የሁልጊዜ ቤተሰብ እንድትሆኑ ጋበሱ። ቀጣይ በተሻለና በምርጥ ቪዲዮ አገኛችኋለሁ። መልካም